ባለታሪኩ አይታወቅም እንጂ ማንኛውም የወደደው ታሪክ ሀሜት ነው የሚል አስተሳሰብ ሰማሪ፣ አሁን የማቀርብላቸው በሚታወቁ ሰዎች ላይ ያተኮረ በመሆኑ እውነተኛ ገጣሚያን ላይ ወይም በጥናት ላይ እየተመሰረተ ሀሜት ልትሆን ትችላላችሁ። ርዕሴ ወንዶች፣ ህዝባን አፍቃሪዎች፣ ህዝባን ገጣሚዎች ከትዳር በፊትና በኋላ ያሰ ወንዶች ህዝባን አፍቃሪዎች ህዝባን ገጣኞች ከትዳር ትና በኋላ ሀሜት። ከራሴ ደምር ጥሩ አይደለም። ባለቤቴ ከማማ የዛሬ ሀያ ሰባት ዓመታት አካባቢ ይመስለኛል። የዛሬው ባለቤቴ አቶ ዘካሪያስ ካሱ በጣም ግጠኛ ትልቅ ነበር። ይገጥማል ሳይሆን ያዘንባ። ያኔ እኮ ገና ተማሪ ቤት እያለው ስንኙን ይሰኛዋል ክፍል ውስጥ ያስነብበናል። አስተማሪ ይደርሳል። አስተማሪው ተማሪ ተነስና አንብብ ይሉታል። ያነባል። እናደካለን፣ እናደናነቀዋለን። ይህ ልጅ ሲያድግ በጣም ትልቅ ገጣሚ ወጣዋል እንለዋለን። ችግሩ ግን የታወቀለት ቆይቶ ለካ ፍቅር ይዞት ግጥሞቹ ማጠንጠኛው ምን ነበር? አድረን ስንነሳ ግጥም ነው። ከድሮው ሲመጣ ሌላ ግጥም ነው። አንድ ጊዜ ለምሳሌ ጧ የሚል ግጥም ይጠብጻሉ። ይሁንት ግጥም የጻፍበትን ወረቀት በቅርብ አላገኘ፣ ሀሳቡ ግን እዚህ ልቤ ላይ ቀርቷል። ፍሬ ነገሩ እንደዚህ ቀጥራኝ፣ ስትመጣ ባጣት እንደዚህ ጓጉቼ ዘንጬ ታጥቤ ታጥሜ ሮጬ ልቤ ጠፍቶ ምናምን ምናምን ባትመጣ የሞድኳ ወረደቅ እንደዚህ በጀርባ ይጠዋል።

አውቀዋል ያውቃሉ። መስኮቶች ጨልመው ቤቶች ተቆልፈው ከተማው ሲተኛ አይተዋል ያያሉ አለመምጣትሽን አውቀ አውቀዋል ያውቃሉ ከግብረ ክርስቶስ ደስታ ቀረሽ በዋዘ

ግጥሙ ገጣሚው ታገል ሰይፉ በመጨረሻ እንዲህ አለ። ብዙ ነገር መጥቶ ብዙ ነገር ያልፋል፣ የራስ ዳሸን ራስ አንገቱን ይደፋል፣ አክሱም ተንዶ እንደ ጨው ይረግፋል፣ ላሊበላም ወርዱ ቁልቁል ይነጠፋል፣ ሰማይና ምድርም ያልፋሉ። ታያለች እኔ ግን እዛ ነኝ አንድ ሺ ታገል ሰይፉ ካገባ በኋላ ግጥም መጻፍ አቁሜያለሁ ትኳል ነበር

ከፍቅሬ መሰገር ሁሉ ከንቱ ከንቱ ከንቱ ይለኛል። እመጣለሁ ብላ የቀጠረችው እንዲህ አደርገኛል። ለመጣለው ብላ የቀጠረችው ሴት መታለት ቢሆን ነው። ግጥሞቹን ከሰማሁ የሆነው መንፈሴን አንጽቼ ገላዬን አጥርቼ አበባ አሳብቼ ጠብቄሽ ነበረ። ብትቀሪ ጊዜ መንፈሴን አሳደፍኩ ገላዬን አጎደፍኩ አበባ ደረቀ አዱኛው አለቀ። ብትቀሪ ጊዜ የጣልኩብሽ ተስፋ እኔእኔ ዞጠር ጠብቄሽ ነበረ። የተገበዘይፎ ራሴ ተጻፈ ወንዶች ገጣሚዎች እያገቡ ነው እየተቀኙ ነው የሚለውን እያያችሁ ከአንቺ ናፍቁት ጋራ በቀን ሰባት ቡና ዛሬ መጠጣለው። በጨዋታሽ ደዛ በገላሽ መዓዛ የህይወትን ምሬት

ካገባው በኋላ ከወደ ግጥሞ ሳምፏል መስለኝ አጭር ልቦለዶቹ ላይ ከትማለች። አንቺ ስትመጪ ይላል። አንቺ ስትመጪ ተራሮች አፍራሉ፣ ዛፎች ይስቃሉ፣ ወንዞች ይዘፍናሉ፣ ቋጥኞች በህብረት እስክስታ ይመታሉ፣ ወፎች ይጓጓሉ ለክብርሽ እያሉ እያሉ የተጣሉ ሁሉ ይቅር ይባባላሉ፣ ጨረቃና ፀሐይ ያጎነብሳሉ። አንቺ ስትመጪ ፍጥረታት በሙሉ ከመደሰት በላይ ደስታ ይፈጥራሉ። እኔ ብቻ ምን ነው የልቤ ነገር ስጋት የሚመጣ ሰርክ ተማራኪ በእይታሽ ብቻ ትጥቅን የሚፈታ እኔ ብቻ ምን ነው ይላል። እኔ እና እኔ መዓዛ ለብቻዬ ምን ነው ባፍቃዶ ሽጥ ሰለሰ በሌላ ዙር በሌላ ሰው ደግሞ የሴት ገጣሚያ ያለ ግጥሞች አንኳርጭ አቀርባቸዋሉ። ሴቶችም ተቀጥሮ ስለመቅረት ይገጥማሉ። ተገጠሙ ግን ገጥሞ አይቀርም ዘፍ ሁሉም በአንድ ረስር አጠጋግተን ስናሰበስባቸው የሴቶቹ ግጥም ርዕስ ሙሽራ ይቃል።